ሙሉስ የሚልሽ ግድ የለም፣ ኤሚካልትኝ ይበቃል። ይህ ጓደኛሽ ልጅ እንዴት አባቱ ነው የሚያምረው። እኔም ማስተያየትሽን በደንብ እያየች ነበር። ለማንኛውም ጠንቀቅበል፣ ይሄኛው ከኤርሚያስ ይባሳል። ለመሆኑ ያንን ኤርሚያስ አሁንም ታገኛለሽ? ለምን ጠየቅ? አይ፣ እንዲሁ ዝም ብዬ። የእኔ እና የእሱ ጉዳይ እያበቃለት ጉዳይ ነው። ከዚህ በኋላ አይኑን ማየት አልፈልግም። ግድ የለም፣ ልጁ እንደሆነ ከተወለደ ማደጉ የማይቀር ነው። አልነገርኩም። አይገርም

ናሆሚ እዚያ ቤት መቀመጥ ሲያስጨንቃት ከነበረው በላይ አሁን ሌላ የሚያስጨንቅ ነገር የሚያሳስብ ነገር መጥቶባታል ማለት ነው። ምክንያቱም እንግዲህ ናሆሚና አቶ ተሰማ ለብቻቸው ተከራይተው መኖር ችለዋል ማለት ነው። ይህን ያደረገው ደግሞ አቶ ለይኩን ናቸው። እንግዲህ ሌላው ዝናን ወይዘሮ ዝናሽን ማለት ነው እጅግ በጣም ያስደነገጣት ወይንም ደግሞ እያስፈራት ያለው ነገር የዳግም ጉዳይ ነው ማለት ነው ዳግም ሰተት ብሎ ወደ ቤት መጥቷል ስለዚህ እናትነትሽን አምነሽ ተቀበይ ስለዚህ እኔን የወለድሽኝ አንቺ መሆንሽ ማመን መቻል አለብሽ እያለ እያስጠነቀቃት ይገኛል ማለት ነው በነገራችን ላይ ወይዘሮ ዝናሽ እጅግ በጣም ከባድ ስህተት ነው እየሰራችሁ ማለት ነው። እንግዲህ ከሱ በፊት ከለይኩን በፊት እንኳን ቢሆን በቃ ችግር የለውም ትላላችሁ ማለት ነው። ግን ደግሞ አቶ ለይኩንን አግብታ ነው እንግዲህ በመሀል ማለት ነው የወለደችው ማለት ነው። ስለዚህ ዳግም እኔ ራሱ ሲመጣ መጀመሪያ እንዴት ነው ከናሆም ታናሽ እንዴት ሊሆን ይችላል? ከናሆንም በላይ ነው እንጂ እያልኩ ነበር ማለት ነው ታላቁ ሊሆን የሚችለው ስለዚህ በሱ ተዋናይነትን እናሆ ምን ማስገባት ነበረባቸው እያልኩ ሳስብ ነበረ መጀመሪያ ፓርት ላይ ማለት ነው ግን ደግሞ እንግዲህ በትዳር ውስጥ እያለሽ ከሌላ ሰው ጋር ነው እንግዲህ እየወለደችው ማለት ነው እና አርግዛ እስከምትወልድ ድረስ የት ነበረች እንዴት ሰአቱ ልኩን አላወቀም የሚለው ነገር እጅግ በጣም ነው የሚያሳስበው እና በዚህ ጉዳይ በጣም እያሰበች እየተጨነቀች ትገኛለች። ልጇ ይብን ያስተዋወቀችው እንግዲህ የጓደኛዬ ልጅ ነው። ጓደኛዬ ከውጭ ነበር የምትኖረው። ስለዚህ በመኪና አደጋ እራሷን አታ ነው። እና ይህ ልጅ ደግሞ ከኛ ጋር ነው የሚቀመጠው። ደግሞ ተጠንቀቂ፣ ከኤርሚያስ በላይ በጣም ክፉ ልጅ ነው በማለት እንግዲህ ስለ ባህሪውም ተናግራለች። ግን ደግሞ ኤሚ እንዳትቀራረበው ወይንም ደግሞ እንዳታው እንዳትወደው እንዳታፈጥረው ከሚል አንጻር ነው ማለት ነው ግን ደግሞ ወንድማ ነው ለሷ ማለት ነው። ኤሚ ግን ምንም የምታቀው ነገር የለም። እሱ ግን ደስ ብሎት ሰላም ብሎ እንዲሁም ደግሞ በጣም ነው የሚያምረው እያለች ለእናቷም ስትናገር ነበረ ዳግምን ማለት ነው። አዎ እያየውሽ ነበር አስተያየት ሽራሱ እና ስነስርዓት ያዥ በማለት ልጇንም ለመምከር እንትን ብላለች ማለት ነው። ሌለው ናሆም ነው። ናሆም አሁን ላይ ማለት ነው ያው ጋ ታርቀዋል ጋ እርቅ አውርደዋል ማለት ነው። ስለዚህ እምራን ደግሞ አቶ ሌኩን አግኝታ ተንበርክካ ከግሩ ስር ወድቃ ይቅርታ አድርጉልኝ፣ እኔናናሆም ናሆም ታርቀናል። ስለዚህ ልጃችን አብረን ለማሳደግ አስበናል። የእናንተም ይቅርታ ያስፈልገኛል። እባክዎትን ይቅርታ አድርጉልኝ በማለት እንግዲህ አቶ ሌኩንን እዘው ነበረ። እንዴት እንደዚ አይነት ስህተት ሊሰራ ይችላል? ልጅ ምን አይነት ስህተት ነው እየሰራው እያለ እጅግ በጣም እየተናደደ ነበር። ምክንያቱም የወሰነው ውሳኔ ናሆም እያናደደው ይገኛል ማለት ነው። ሌሎም ወይዘሮ ዝናሽም እጅግ በጣም ነው የተናደደችው። ምክንያቱም ናሆም ነግሯት ነበረ ስለ ድርጅቱ ጉዳይ ያወራችው ነበር። አባት ሙሉን ድርጅቱን በስምን ሊያደርግ ነው፣ ስለዚህ አንድ ልሰራ ነው ወይ ብላ ጠይቀው ነበረ ማለት ነው። ሌላ የምነግርሽ ነገር አለኝ እማዬ በማለት እኔ፣ ሌላ የሚያስጨንቅ ምናምን ነገር ከሆነ መስማት አልፈልግም፣ አይ የሚያስጨንቅ ነገር አይደለም፣ ግዴታ ማውራት አለብን ብሏት እንግዲህ እምራን ጋር እንደታረቁና አብረው እንደሚቀጥሉ ነበር የነገራት። በፍጹም ይህማ ሊሆን አይችልም፣ እንዴት እንደዚህ ይሆናል እያለች እጅግ በጣም ስትናደር ነበረ ማለት ነው። እንግዲህ ወይዘሮ ዝናሽ የተከበረ ቤቴ ነው ቤቴን እንትን አላችሁት ምናምን ነገር የተከበረ ስሜ ነው ምናምን ስትል የነበረችው ራሷ በራሷ የራሷን ስም ውርድ ልታደርገው ነው ማለት ነው። ምክንያቱም አቶ ሌክሉና ግብታ ከሌላ ልጅ ወለደች ይህ ዳግም የእሷ ልጅ ነው ሲባል እውነተው ሲወጣ እጅግ በጣም እሷም የምታፍርበት ነው የሚሆነው። ማለት ነው ምክንያቱም በጣም ትጎረራለች እሷ በጣም ጨዋና ስርዓት ያላት ምናምን ነገር ይሄ ቤት ለእንደዚህ አይነት ሰው አይመጥ ነው እያለች በጣም ብዙ ነገር ስለምትናገር እሷም አርፋ የምትቀመጥበት ጊዜ ይመጣል ማለት ነው እውነቱ ሲጋለጥ እና፣ በነገራችን ላይ ናሆሚና እንዲሁም ደግሞ አቶ ተሰማ ከዚህ ቤት በመውጣታቸውም ያው መውጣታቸው ደስ ቢላትም ግን ደግሞ ስጋት ነገር አድሮባታል ማለት ነው። ስጋት ነገር ያደረባት አንደኛ እውነተውን ታወጣብኛለች ብላ ስላሰበች ነው። ከዚህ ብትሆን ይሻለ ነበር። አሁንስ እንደውን ፈራሁኝ፣ ገና ካሁን አሁን እውነተው ይታወቃል እያልኩኝ እያለች እጅግ በጣም የተጨነቀች ትገኛለች። በነገራችን ላይ እውነተውን ካወጣች እና ከተናገረችብኝ ህይወቷን አጠፋዋለው ስትል ነበር ማለት ነው። በባለፈው ኤደን እናጥፋት ብላ እና ኑሀሚንን ስትል እቺ ልጅ ያሰመጣችሁ ሀሳብ በጣም አሪፍ ነው እያለች እንግዲህ ኤደን ያለችውን ሀሳብ እሷም ስትጋራው ነበረ ማለት ነው እና የሆነ ነገር ከማድረግ እራሷ ኑሀሚን ወደኋላ አትልም ማለት ነው። ወይዘሮ ዝናሽ ግን ደግሞ ዳግም በደንብ አስጠንቅቋታል ማለት ነው። እንዴት ብትችይበት ነው? እንዴት ብታስመሲ ነው? በዚህ ልክ የወለድሽ ውልሽን አምነሽ ሳታምኚ እንዴት እስከዚህ ድረስ። ምክንያቱም አላመነችም ነበር ማለት ነው። ዳግምን መውለዷል ወልዳ ለአባቱ መስጠቶን ይብን እራሱ አላመነችም ማለት ነው። ከጊዜ በኋላ ነው ይሄን ጉድሽን ለባልሽ እናገርልሻለሁ በማለት እንግዲህ የዳግም አባት ማለት ነው ሲያስፈራራት ነው። ከዛ እናቱ መሆኑን ይብን ማለት ነው ያው በድብቅም ቢሆን ልታምን የቻለችው ማለት ነው። ዳግም ሚስጥሩን እንዳይወጣው በጣም በብዙ ነገር እየደለለችው ነበር። ምክንያቱም የፈለከውን ነገር ላደርግልህ ከፈለከው ነገር የፈለከውን ነገር ልስራልህ፣ ቤት ልከራይልህ፣ የፈለከውን የስራ ነገር ልክፈትልህ እያለች እንግዲህ በጥቅም ነገር በጣም እየደለለችው ነው። እሱ ግን ይህን ነገር ሁሉ የምትሆን አልፈልግም። ሲቀጥል ደግሞ የቤተሰብ ቤት እያለኝ እኔ ውጭ ተከራይቼ አልቀመጥም። እኔ አንድና አንድ የምፈልገው እኔ ያንቺ ልጅ እንደሆንሁኝ አምነሽ እንድትቀበኝ እፈልጋለሁኝ በማለት ተናግሯታል ማለት ነው። በነገራችን ላይ ያው የእሱ እናት ሞታለች ብላ ነበረ እንግዲህ ላቱ ለኢኮኖሚ ያስተዋወቀችው እንዲሁም ደግሞ ለልጇ ያስተዋወቀቻት ማለት ነው። እናቴንማ ገለሻታል ብሏታል። ለነገሩ በፊትም የሞተች ነች ማለት ያው፣ አታስታውሰኝም ለማለት ፈልጎ ነው። እንደዚህ ደልቀቅ ያለ ሕይወት ስለምትኖሪ አንቺ እኔን ዞር ብለሽ ልታስታውሽኝ በፍጹም አልቻልሽም። እኔን ካልሽኝ እንዴት ብችበት ነው? ይሄም ሁሉ ማስመሰል ታላቅ ወንድሜ በሁለት ዓመት ምናምን ቢበልጠኝ ነው። ግን በትዳር ላይ ሆነሽ አርግዘሽ እስከምትወልጅ ድረስ እንዴት ይህን ሁሉ ሚስጥርሽን ለመያዝ እንዴት ቻልሽበት? በማለት እንግዲህ ዳግም ሲናገራት ነበረ ማለት ነው። እባክህን እንደዚህ አትናገሬን፣ ቁስሌን አትቀስቅስብኝ እያለች እሷም ስትናደር ነበረ እንግዲህ። ምን ይሆናል የሚለውን ያው በተለይ ወይዘሮ ዝናሽ ማለት ነው እጅግ በጣም ነገሮቹ በሙሉ ውስብስብ ነው የሚሆንባት። እንደዚህ እየተኩራራችሁ እዚህ ቤት ማንም እንዳይገባ እኔ የተከበረ ቤት ነው የተከበረ ስም ነው ምናምን ስትል የነበረችው አንድ ቀን እሷም ዝቅ የምትልበት አጋጣሚ ይመጣል ማለት ነው። ሌላው እንግዲህ አምራንና እንዲሁም ደግሞ እናሆ ስለታረቁ እጅግ በጣም ደስ የሚለው። በነገራችን ላይ ግን ደግሞ አምራን ከልቧ ከተቀየረች ነው ከልቧ ከተቀየረች እንዲሁም ናሆ ምን የማትጎደው ምናምን ከሆነ እንዲሁ በፍቅር የሚቀጥሉ ከሆነ እጅግ በጣም ነው ደስ የሚለው መታረቃቸው ጥሩ ነው። ያው አንዳንዴ ልጅ ያስታርቃል የሚለው በዚህ ነው ማለት ነው እና በልጃቸው እርጉዝ በመሆኗ እንግዲህ እነሱ ታርቀዋል ማለት ነው። ሌላው እንግዲህ አቶ ለይኩን ለነና ለነናሆሚ ቤት ሊገዛላቸው ቃል ገብቷል። እንዲሁም ደግሞ አቶ ተሰማን ለማሳከምም ቃሉን አላጠፈም ማለት ነው እና ለጊዜው በዚህ በቤክራይነት ትቆያላችሁ፣ ቤት እገዛላችኋለሁ፣ ሲቀጥል ደግሞ አሳክማለሁ በማለት ነግሮታል ማለት ነው። እንግዲህ አቶ ተሰማ እንዲሁም ናሆሚን አናግሯት ነበር። እንደው ያለ ስልክ ይደውልልሻል ወይ ብሎ ስለ ኤርሚ ጠይቋት ነበረ ማለት ነው አባዬ የእሱን ልጅ ስም እንድታነሳብኝ አልፈልግም። ከእሱ ጋር መገናኘትም ሆነ መደዋውል በፍጹም አልፈልግም ብላ ነበረ። እንዴት እንደዚያ ይሆናል? ል ልጅ ይወለዳል፣ ያድጋል። ስለዚህ በፍጹም እንደዚህ ሊሆን አይቻልም በማለት እንግዲህ ነግሯታል። በነገራችን ላይ ኤርሚ ይወዳታል፣ ያፈቅራታል ማለት ነው። አሁን ድረስ እሷነች ግትር ያለችው ማለት ነው። እንግዲህ አእምራን ራሱ ይህ ልጇን አባት እንዴት አድርጋ ለራሷ ማድረግ እንደቻለች እና እንዴት እንደሆነች እንግዲህ ሁላችንም ማይተናል ማለት አሁንም እሷን መበርታት መቻል አለባት ማለት ነው እስካሁን የተቀጠው ይበቃል ኤርሚያስን እሽ ብሎ በፍቅሯ ተቀብለው አብረው ሆነው እንዲሁም ደግሞ አቶ ተሰማንምና እንዲሁም ኑሀሚን ማለት ነው የሚንከባከብበት አጋጣሚ ይፈጠራል ብዬ አስባለሁ ምክንያቱም በቃ ከዚህ በኋላ ሴት ልጅ በተለይ እንደዚህ አይነት ነገሮች እንትን ካሏት በቃ የሚወዳት የሚያፈቅራት ከሆነ ቢያንስ ከሱ ጋር ብትጠቃለል መልካም እና የበጀ ነው ብዬ አስባለሁ ማለት ነው። እና ነሆሚ አንዳንዴ በጣም ግትር ነች፣ በሁሉም ነገር ግትር ነች። ከተለይ ሌላም ድራማ ላይ እንደዚሁ ግትር ነች ማለት ነው። እና ነገሮችን ለቀቅ ብታደርግ እና ወደ ትክክለኛው መንገድ ብትጓዝ መልካም ነው ብዬ አስባለሁ። ግን ደግሞ ዳግም አሁን ላይ አይቷት ለምንድ ነው ሷ ልጅ የምታስወጧት ምናምን እያለ ስለ ነሆሚ መከራከር ጀምሯል። እንዲሁም ደግሞ ገና ሲያያት ነበር የወደዳት ማለት ነው እና አርፈ ተቀመጥ እያለችው ነበር እናቱ። እንግዲህ ቀጣይ ምን ሊፈጠር ይችላል የሚለውን አብረን የምናይ ይሆናል። በያላቸው በሰላማቸው ይብዛላችሁ። መልካም ጊዜ ተመኘውላችሁ።